እሺ ውድና የተከበራችሁ የኢኮኤቨር ኦፊሻል ግሩፕ አባላት በሙሉ አንድ ነገር ማስተካከል አለብን አሰራር ላይ ያ ምንድነው ዋች ታይም ማጽዳት አለብን ዋች ታይም ለምን እናጽዳለን ካላችሁ ፕሌሊስት ስታጫውቱ እንግዲህ ወይም ደግሞ ሰው ሲያጫውትላችሁ ያ ሰዓት በትክክል እንዲመዘገብላችሁ ያደርጋል ሁል ጊዜም ቢሆን እናንተም ዩትዩብ ላይ ስታጫውቱ። ምክንያቱም አሁን በውስጥ የምትደማመሩ አላችሁ ምናምን፣ ሁሉም ሰው በአንድ ጊዜ ብቻ አይደለም የሚገናኘው። ስለዚህ በተደጋጋሚ ደግሞ ስንገናኝና ቪዲዮ ስናጫውት ዩትዩብ ሰዓቱን ላይመዘግብልን ስለሚችል ሲስተም አለ። ያ ምንድነው? ዋሽ ታይም ማጽዳት ነው እንዳልኳችሁ፣ ዋሽ ታይም አጸዳድ ነው ማሳያችሁ። ሁሌም ቢሆን ዋሽ ታይም ሳታጸዱ ፕሌሊስት አታጫውቱ ማለት ነው። ስለዚህ ወደ ዩትዩብ ውስጥ እንገባለን። ዩትዩብ ውስጥ ስንገባ እንደምትመለከቱት ይሄ ገጽ ይመጣልናል። ከዛ ከታች ሎጎ ምልክቷለች እሷ እነካታለሁ። አሁን ይሄንን ፊት ለፊት ስትመለከቱ ከታች በኩል ዩር ቪዲዮ ዳውንሎድ ባጅ ምናምን የሚላለ መጨረሻ ላይ ከመጨረሻ ሁለተኛው ታይም ወስድ የሚላለ አሁን እሱን ገብተን ብንመለከት ቱዴይ ኤንድ ላስት 7 ዴይ ይላል። እንደምትመለከቱት እኔ ጋር አሁን አጭር ከጸዳ በኋላ አጭር ቪዲዮ አጫውቼ ነበር። ለዛ ዋን ሚነት ዋን ሚነት ብሏል። እናንተ ጋር ብዙ ሊሆን ይችላል ያለው። ስለዚህ ይሄንን አጽድሰን ነው ወደ ስራ የምንገባው። ከላይ ኤክስ ምልክቷን እንጫናለን። እንመለሳለን ወደ ላይ ወደ ላይ ስንመለስ ሂስትሪ የሚል አለ። ሂስትሪ ከሚለው በስተቀኝ ዳር ላይ ቪው ኦል ይላል። ስለዚህ ቪው ኦል የሚለውን ወይም ደግሞ ሂስትሪ የሚለውን አንድ ጊዜ ብትነኩት ወደዚህ ይወስዳችኋል ማለት ነው። ስለዚህ ከላይ ሶስት ነጠብጣቧን አንዴ ክሊክ እናደርጋለን። እሷን ክሊክ ስናደርግ ክሊር ኦል ዋች ሂስትሪ የሚለው ሁለተኛ ላይ ያለው ይመጣልናል እሱን እነከዋለን። ከዛ በኋላ ክሊር ዋች ስትሪ ይላል። እሱን አንድ ጊዜ እናደርጋለን። አሁን ሰዓታችን ጸዳ ማለት ነው። ከዛ ቀስት ምልክቱን ነግተን ወደኋላ ተመልሰን ብንመለከተው እና ታይሞስድ ጋር ብንገባ ሰዓታችን 00 ይላል ማለት ነው። ከዚህ በኋላ ፕሌይሊስት ብናጫውት ያ ሰው አይነሳበትም። በአጭር ጊዜ 4000 ሰዓት ሞልቶ ሰብስክራይበር ሆኖ ማስተካክሎ ወደ ዩቲዩብ ሞኒታይዜሽን መግባት ይችላል። ስለዚህ ከሰራን አይቅር፣ ከለፋን አይቅር፣ ጊዜ ካቃጠልን አይቅር ሰዓትም ማግኘት አለብን። ሰብስክራይብ ብቻ አይደለም። በዚህ መልኩ ስሩ። ያልገባችው ነገር ካለ